ተደጋግጋለች። ቆይ በእኔ እጅ መሞት ትፈልጊያለሽ እንዴ? አረ በጭራሽ አንቺም አትግይኝም። እኔም አልሞት። አሁን ቡናውን ታፈላለሽ። ማ? እኔ ህን? በጭራሽ። ይኸውልሽ የአንቺ ምግብ ይጣፍጣል ካልኩኝ ልንገርሽ ባለሙያ ሴቶችን እንደሰደብኳቸው ነው እሺ የምቆጥረው። ወይ ታስተምርኛለሽ አንቺ? ዞር በይልኝ፣ እንዳታሳስችኝ። እንደዚህ አቅምሽ ነው እንዴ? በያሁን ሂጂና ልብሱን በሙሉ አጥቢ። ከትላንትና ወዲያ እኮ ነው ያጠብኩት። በዛ ላይ ቆሸሸም ይላል። ትደግሚዋለሽ፣ ደግሞ ይሄ ትእዛዝ ነው። እሺ፣ በቃ እሺ። በያሁን ጥፊ ካፒት ቦታ ባለፈው የነገርኩህ ቦታ ነው። ቀጥ ብለሽ ምንም አዲስ ነገር የለም። ትላንትና ሳሮን ህይወትን አፍናት ትወስዳ ስትል ለጥቂት መደርሻ ያተረፍኳት። አይ ውሳኝ ነገር መቼም ቢሆን አታቆመም። ሌላኛውን ዙር እገታ ያመለጠችው ህይወት አሁንም ሌላ ስቃይን ቤት ውስጥ እያስተናገደች ትገኛለች። የክፋት እቅዷ ያልተሳካላት ሳሮን ቢላ በማንሳትና በማስፈራራት የተለያዩ ስራዎችን እያሰራችም ትገኛለች። ሩትም ምርምሯን ቀጥላብታለች። ሰላም ጤና ይስጥልኝ ውድ ቻናሌ የቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ብዝት ትረፍረፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። የህይወት መንገድ ክፍል ሰላሳ ሰባትን የምናይ ይሆናል። ህይወትን ሩትና ዳዊት እንዲሁም ሳሚ ሆነው ከእገታ ካስመለጧት በኋላ ወደ ቤት በመመለስ ለረጅም ሰዓት እንቅልፍ ተኝታለች። ቆይ ምን ሆና ነው ግን የማትነቃው እያሉ ነው። ሩት ቆይ እስኪ ትንሽ እንጠብቃት ና ትነቃለች እያለች ነው ታዲያ ሩት እዛ ቦታ እንዴት እንደተገኘች ዳዊትን አስገርሞታል። ምን ሆነች ነው እዛ ቦታ ምን እያደረግሽ ነው እየተገኘሽው ይላታል። ከዛም ደብረ ዘይት ድረስ እየተከታተለቻትና ከኋላዋ አብራት እንደሄደች ተነግራቸዋለች። አንቺ የትኛዋ ደህንነት ነሽ ህይወትሽን አደጋ ውስጥ የምትጨምሪው በማለት ዳዊትም ይጮውባታል። ዳሩትም ትክክለኛ መረጃ እንዳልደረሳት አውቅ ነበረ፣ ለዚህ ነው ስከታተላት የነበረው በማለት ትመልሳለች። እባክሽን ለራስሽ ለህይወትሽ ተጠንቀቂ እያሉ ዳዊትም ሳሜም እየጮሁባት ነው። በዚህ ሁኔታ እያሉ ህይወት ትነቃለች። ታዲያ ህይወትም ስትነቃ የት ነኝ ያለሁት በማለት እየጠየቀች ነበረ። አሁን ደናንሽ መነጋገር ትችያለሽ አለ ሳሚም። ህይወትን ለማሳገጥ ለስራ ብላ የወጣችው ሳሮንም ወደ ቤት ትመለሳለች። ቆይ እስኪ የምንነጋገረዋለን አለ ሳሚም። ታዲያ ከኋላ ከኋላ እየተከታተላት እንደነበርና የሆነ ሰዓት እንደተሰወረችበት እየነገራት ነበረ። በምን ትከታተለኛለህ እኔ ሄድኩት ስራ ነው አለች ሳሮንም ሚም ታዲያ ህይወት የታገተችበት አካባቢ ነው እየተሰወርሽብኝ፣ ምናልባትም ከሷ ጋር የሚያያይዘው ነገር አለ በማለት ይጠይቃታል። ከዛም ይኸው የህይወትን መታገትም እኮ አንተ እየነገርከኝ ነው። ለምንድነው ግን እንደዚ አይነት ጥያቄ ልጠይቀኝ ቻልከው በማለት አሁንም ጥያቄዋን ታስከትላለች። ሚም እውነታውን አሁን ካልነገርሽኝ የማትወጭበት ችግር ውስጥ ትገቢያለሽ። አሁን ላይ ምንም እየገባሽኝ አይደለም ይላታል። እሷም ደክሞኛል፣ ልረፍበት በማለት ተተው ወደ ውስጥ ትገባለች። ታዲያ ሶስታቸውም ከህይወት ማዳን ጋር የተገጣጠሙበትን ጉዳይ እየተነጋገሩ ነበረ። ሳሚ እኔ ለአጋጣሚ ነው ጓደኛ ደውሎልኝ ከሱ ጋር ለመሄድ ስል ከዛ ተገኘ ሶስታቸውም ህይወት ስትታገት እንዴት እንደደረሱላት እየተነጋገሩ ነበረ። ሳሚ አጋጣሚ ነው ጓደኛ ደውሎልኝ ከጓደኛ ለመሄድ ሳስብ ህይወትን እዛ ላይ ያየዋት እያለ የነገራቸው ነበረ። ዳዊትም ደብረ ዘይት ቤተሰቦቿን ለመፈለግ እንደሄደች ስትነግረኝ እስኪ ልያት ብዬ አጋጣሚ ስወጣ፣ ከዛም ልትታገት ስትል ደረስኩኝ። ሩትም እንደዚሁ ቀጠለች እኔም ደብረ ዘይት ቤተሰቦቿን ፍለጋ እንደምትወጣት ስሰማ ከዛም እግር በግር እየተከታተልኳት ነበረ አለች። ችግር ውስጥ ትገቢያለሽ፣ አንቺ ለምንድነው እንደዚ አይነት ነገር እጅሽን መክተት የፈለግሹ? ደግሞስ ልጇን ለመፈለግ እጅሽ አለበት እንዴ? ያለ ዳዊት ይጠይቃታል። ታዲያ በንግግራቸው ያልተግባባችሁ ሩትም እኔ እኮ ሰውን ለማዳን አላንስም፣ አሁን ላይ ትልቅ ልጅ ነኝ በማለት እንደውም እናንተ ሁለታችሁ አንድ ላይ መሆን አልነበረባችሁም ብላ ተቆጥጣ ትታቸው ትሄዳለች። ሳሚም ታዲያ ልጅቷ ችግር ውስጥ ከመግባቷ በፊት ልትነግራት ይገባል እያለ ነበር። አዳዳዊትም እሱን ለእኔ ተው፣ የህይወት ልጅ ግን ፍንጭ አላገኘም፣ እስኪ ንገረኛለሁ፣ ምንም አዲስ የተለየ ነገር አላገኘውም ትናንትና እየታገተችበት ከዚህ ጉዳይ ይገናኘውን አለ። ዳዊትም እኔ እሱን የማውቀው ነገር የለም ብቻ የሴቶቹ ነገር ቀን በቀን እየከበደ እየመጣ ነው አለ ዳዊትም ም ለሳሚ እስኪ እንደ ባልቅረባት ሳሮን ያለችበት ጉዳይ አሁን ላይ አሳሳቢ ነው ምንም ጤነኛ አትመስለኝም አለ ዳዊትም ታዲያ እኔ ልረዳት ብሞክር ሳሮን ግን ፍቃደኛ አይደለችም አለ ሳሚ። ዳዊትም በቁጣ አንተ ምንም የማይመስል ሰውነ በማለት በቁጣ ትቶት ይሄዳል። አሚን ብቻውን እኔ ምን ላድርግለት ከዚህ በላይ ምን ማድረግ እችላለሁ? እያለ ከራሱ ጋር እየተነጋገረ ነበር። ህይወት ከኩሽናዋ በስራ ላይ ያለች ሳሩን ትመጣና አንቺ ሙጫ ምን ልታደርጊ ልታደርግ ይመጣሽ በእኔ እጅ መሞት ትፈልጊያለሽ እንዴ ትላታለች። አንቺም አትገልኝም እኔም አልሞትም፣ ይልቁንስ አሁን የምቶችውን ቡና ላፍላለሽ በማለት ትጠይቃታለች። ከዛም የአንቺ ሙያ ይጣፍጣል ካልኩኝ ባለሙያ ሴቶችን እንደሰደብኳቸው ነው የምቆጥረው። አሁን የማዝሽን ስሬ እንንተይና ልብስ አለ የሚታጠብ እሱ ነጠብ ያለቻት ከትናንት ወዲ ያኩ አጥቢው ያለው ብትላትም፣ አሁን የማዝሽን ብቻ ነው መስራት ያለብሽ እንደዚህ አይነት መልስ እንዳትመልሽልኝ በማለት ቢላ ታነሳና ታስፈራራታለች። ህይወትም በአየችው ነገር ትደነግጥና እየተንቀጠቀጠች ቤቱን ለቃ ትወጣለች። በማስመሰል የተካነችው ሳሮንም ቢላው እንደ ቆረጣትና ከዛም እንደመማት በማስመሰል ለዳዊት እያሳየችው ነበረ። ዊትም ምን ሆነች ነው ሳሮን በማለት ይጠይቃታል። ከዛም ከህይወት ጋር ስጨቃጨቅ ይሆችን ቆረጥኩት አለችው። ታዲያ ዳዊትም እየደማሽ እኮ ነው ፋሻ ላምጣልሽ ቢላትም አይ ትንሽ ነው አልፈልግም አለችው። ሩት ስልክ በመደወል እኔ የሳሮን ክፋትና ጭካኔ እያየው መኖር ሰልችቶኛል። አሁንማ ማስመሰሏም ክፋቷም እየቀጠለ ነው። ህይወትም ልትነቃ አልቻለችም። ደግሞ ሳያት እነቂያት እነቂያት ነው የሚለኝ። ብቻ ከዚህ የሆነ መረጃ ሳላገኝ አልወጣም በማለት ስልኩን ትዘጋዋለች። ህይወት ሳሜን የልጅን ጉዳይ ምን አዲስ ነገር አለ፣ ምን የሰማው ነገር አለ እያለች ነው። ከዛም ምንም አይነት አዲስ መረጃ እንዳላገኝና እንዲሁም ትናንትና ያፈኑሽን ሰዎች አይተሻቸዋል ወይ በማለት ይጠይቃታል። ታዲያ ምን አይነት ጥያቄ ነው የምትጠይቀኝ? ከኋላ እኮ ነው መተ ያፈኑኝ። ሳሚም ድሮም እኮ ብቻሽ መሄድ አልነበረብሽም ይላታል። ምን እያልክ ነው ሳሚ፣ እባክህን አዲስ ነገር ከሌለ አርፌ ልቀመጥ። አሁንማ ዳዊትም እየፈለጋት ስለነበረ አዲስ ነገር አገኛለሁ ብዬ ተስፋ አድርጌ ነበር። አዳ ሳሚም የአንቺ ጀግና ዳዊት ነው አይደል? በቃ እሱ ይፈልግልሽ ከዚህ በኋላ እያለ በቁጣ ይመልስላታል። ህይወትም የልጅ አባት አንተ እንጂ እሱ እኮ አይደለም አለች። በያፍሽን ዝጊ፣ ሳሮን ውስጥ ናት ያለችው ይላል ሳሚም ዳዊት የት ሰፈር ነበረ ህይወት ቤተሰቦቿን ለመፈለግ የሄደችው እያለ እየጠየቃት ነው። ታዲያ የድሮ ሰራተኛ ሰፈር ከሚባለው እንደነበርና ከዛም ቤተሰቦቿን የሚያውቃቸው ሰው እንደጠፋ እየነገረችው ነበረ። ከዛም ይህ ሰፈር እኮ የኛ ሰፈር ነው አውቀዋለሁ። ነገር ግን የበፊቶቹ ሰዎች የሉም አዳዲስ ሰዎች ናቸው እዛ አካባቢ ያሉት። ማንኛውም ግን ለእናቴ ብደውልላት ታውቃቸው ይሆናል አለ ዳዊትም። ሩትም ታዲያ አዎ እናታችን ታውቃቸው ይሆናል፣ ደግሞ የአባቷ ስም ይድነቃቸው ማማሩ ይባላል አለች ሩትም። ዳዊትም በመደናገጥ ቆይ እንዴት ልታውቅ ይቻል? ሻላት ስትጠይቅ ሰምቻት ነው አለች ሩትም። ታዲያ ዳዊትም ለእናቱ ለመደወል ስልክ ሲሞክር ስልኩ እየሰራለት አልነበርም። እዛ ድረስ ስትሄጂ እኔን ማማከር ነበረብሽ። አሁን ላይ ምንም አይነት ክላስ የለሽም። ለምንድነው ግን ገጠር ለመሄድ የምትሸሺው? እያለ ይጠይቃታል ታዳሩትም እናቴ የምትጠብቀኝ ልጅ ሆኝ ባልገኝስ ብዬ በዛም እየፈራው ነው። አንቺን የመሰለች ልጅ ስላለቻት እንደውም ልትኮራ ይገባል። አለ ዳዊትም ከዛም ባክህን አሁን ስራ አለብኝ ብላ ጠይቃትን ጥያቄ ሽሽት ትታው ትሄዳለች። ዳዊትም ካልፈለገች ይቀራል እያለ ብቻውን እያወራ ባለበት ሰዓት ሳሮን ትመጣና ምን ሆነ ነው ብላ ትጠይቀዋለች። ታዲያ ሩት ገጠር መሄድ እንደማትፈልግና ዝግጁ እንዳልሆነች ይነግራታል። ለምን መሄድ አለባት? በዚህ ከቀጠለች ልጅቷ ፈጣን ናት፣ የሆነ ችግር ውስጥ ትገባለች። አዎ ትክክል ነች፣ በዚህ ይስማማለሁ። ግን እሷ ፍቃደኛ ካልሆነች ምን ማድረግ ይቻላል? አሁንም ቀጠለች። ህይወት ቤተሰቦቿን አገኘች አለችው። አይ አላገኘችም፣ ግን ቤተሰቦቿ የድሮ የኛ ሰፈር አካባቢ እንደሚኖሩ ነግረውኛል አለ ዳዊትም። ሳሮን ይህን ጊዜ በጣም ነበረ እየደነገጠችው። ታዳ ዳዊትም ይሄ ጉዳይ አንቺን እንደማያስጨንቅሽ አውቃለሁ ብሎ ትቷት ይሄዳል። ሩትም ስልክ እየደወለች ነው። የተሳሳተ መረጃ እንዲደርሳቸውን ያደረጉት አሁን ላይ ቤተሰቦቿ ፍለጋ ዳዊት ሊወጣ ነው። እውነታውን ከደረሱበትና ካወቁ እኔ እንጃ ፈርቻለሁ። ይህን ጉዳይ ቶሎ ብለን መጨረስ ይኖርብናል እያለች ነው። ከዛም አድራሻውን ላክልኝ እርግጠኛ ነ በማለት ስልኩን ዘጋቸው። ህይወትም የሩትን ሁኔታ ስትከታተል ከቆየች በኋላ ስልኳን መታ ታይዋለች። ይህማ የኔ ልጅ ፎቶ እኮናል ደግሞ እንዴት አባቷ ታምራለች። ቆይ ለምንድን ነው ግን የማት ነግሪኝ? ሩት የኔ ልጅ አድራሻ አገኘሽ ወይ በማለት ትጠይቃታለች። ገና እየፈለግኳት ነው ህይወትም የጉዳዩ ባለቤት እኔ ሳለው ለምንድነው ግድ ለእኔ ማትነግሮች? በማለት አሁንም በቁጣ ትመልሳለች። ችግር ውስጥ ትገቢያለች። አንችን አንቺን ካገኙሽ የሚምሩሽ ይመስልሻል? ህይወትም ቆይኔ ጥላት አለኝ እንዴ ትላለች። አዎ ሲነግሩሽ ስሜ ብላት ትታት ትወጣለች። ታዲያ ህይወትም ወዲያውኑ ለዳዊት በመደወል ሩት የሆነ መረጃ ያገኘች ይመስላል፣ እባክህን አሁን ወታለች ቶሎ ድረስባት አለችና ስልኩን ዘጋቸው። ሚ ሱቅ ለመክፈት ፈልጓል ነገር ግን ሳሮን አስቁማበታለች እቃ ሊያስገቡ ሲሉ ልጆችን አስቁመሻቸዋል አንቺ ግን ምን አድርግ ነው ምትኝ በስራዬ ለምን ጣልቃ ትገቢያለሽ እያላት ነው ሱቁ ለሩት ይሆናል አንተ ሌላ ስራ ትሰራለህ አለችው በቃ የማስታወቂያ ስራዬ እመለሳለሁ እዛማ አይሆንም ከማንም ሴት ጋር ስትለጣጠፍ ማየት አልፈልግም አለችው የምትሰራውን ስራ እኔ ነግርሃለሁ። ይህንን ቤት እኮ እኔ ቀጥ አድርጌ የማስተዳድረው እያለች ነው። ታዲያ ሳሚም አንቺ አይደለሽም የምትመርጭልኝ የምሰራውን ስራ እራስ ያውቃለሁ እያለት ነው። ታዲያ ሳሚም የማስታወቂያ ስራ ከድሮ ጀምሮ የሚወደው ስራ እንደሆነና ህልሙ እንደሆነ እየነገራት ነበረ። እንደዛ ሊሆን አይችልም፣ ደግሞ ሱቁን ለሩት ዋሽቼ ላታለሁ፣ ከዛ የራሷን ስቱዲዮ መክፈት አለባት ብላ ትመልስለታለች። በዚህ የተናደደው ሳሚም ትቷት ይወጣል። ሳሮንም ወዲያውኑ ስልክ በመደወል የሳሚን መውጫና መግቢያ ተከታትላችሁ አንድ ነገር በሉልኝ እያለች ነው። ታዲያ ሳሚ ከዚህ በኋላ እንተን የማስተናግድበት አንዳችም ትግስት የለኝም፣ አርፈ ብትቀመጥ ይሻላል እያለች ከራሷ ጋር እየተነጋገረች ነበር። ሩት የህይወትን ልጅ ፍለጋ እየሄደች ነው። ታዲያ ዳዊት ከኋላ ተከትሏታል። አድራሸዋን ለእኔ ልትነግረኝ ትችያለሽ ብሎ ድንገት ያስደነግጣታል። ወንድሜ አስደነገጥከኝ እኮ ህይወት ናት ታደል የነገረችህ ጥርጣሬ ነው እንጂ እኮ ትክክለኛ መረጃ መኖሩን አላውቅም አለችው። አድራሻውን ንገሪኝና ልሄድ እያላት ነው ታዲያ ወንድሜ አብሬሽ ነው የምሄደው እያለች ነው ሩትም። ከዛም ከዚህ ነገር እጅሽን አትክተሽ ብዬ ነግረሽ ነበር እኮ አሁን ቀጥ ብለሽ ተመለሻለ። ዳዊትም እሺ በቃ ወንድሜ አትናደድ፣ የባለፈው ቦታ ነው አለች አለችና ጠቆመችው። ዳዊት ወደዛ ቦታ እያመራ ነው፣ ሩት ወደ ቤት ተመልሳለች። የሚቀጥለውን ክፍል አብረን የምናይ ይሆናል። ለዛሬ የነበረን ፕሮግራም ይህን ይመስላል። ስለተከታተላችሁኝ ከልብ አመሰግናለሁ።